ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቀቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ተቃውሞ ገጠመው። በተለያዩ ዩኒቨርሲቲዎች የሚገኙ ተማሪዎች የተቃውሞ ሰልፎች እያደረጉ መሆኑ ሰምተናል። በዝርዝር እናቀርበዋለን። አንጋፋዊ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዩቤልዩ ክብረ በዓሉን ሊያከብር ነው። በዓሉ ያለፈውን ማክበር የተሻለ ነገን ለማየት በሚል መሪ ሀሳብ እንደሚከበር ተገልጿል። በዝርዝር ወደ እናንተ እናቀርበዋለን። እንጀራና ዳቦ በሸቀጣ ሸቀጦች ሱቅ መሸጥ ተከለከለ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣ ሸቀጦች በሚሸጡባቸው ሱቆች እንጀራና ዳቦ መሸጥ ከልክያለው ብሏል። በዝርዝር እንመለከተዋለን። ከውጭ የታንዛኒያዋ ፕሬዚዳንት ሳሚያ ሱሉህ ለሴት ልጃቸውና ምራታቸው የካቢኔ ሹመት መስጠታቸው ተሰማ። የሳሚያ ሹመቶች በአፍሪካ ሀገራት መሪዎች ዘመዶቻቸውን የመሾም አዝማሚያን የሚያንጸባርቅ ተግባር ነው ተብሎለታል። ወደ እናንተ እናደርሳለን። ሰላም፣ ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዛሬው ዝግጅታችን እነዚህንና ሌሎች አዳዲስ መረጃዎች ይዘን ቀርበናል። ሰብስክራይብ በማድረግ አብራችሁን እንድትሆኑ እየጋበዝን ወደ ዝርዝሩ እናልፋለን። የዩኒቨርሲቲ ተማሪዎች አዲስ የወጣውን አስገዳጅ መመሪያ በመቃወም ሰላማዊ ሰልፍ ወጡ። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቀቁ ለአንድ ዓመት የማስተናገድ አገልግሎት እንዲሰጡ የሚያስገድደው መመሪያ ተቃውሞ ገጥሞታል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቀቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ከትላንት ሰኞ ህዳር 8 2018 ዓ ም ጀምሮ በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸው ዋዜማ ዘግቧል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ ዩኒቨርሲቲ፣ አርሲ ዩኒቨርሲቲ፣ ቡሌሆራ ዩኒቨርሲቲ፣ ሰላሌ ዩኒቨርሲቲ፣ መደበላቡና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት ዋዜማ ከደረሱኝ መረጃዎች ተረድቻለሁ ብላለች። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከል የመምህርነት ሙያ ስልጣን ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበት ምንጮች ነግረውኛል ብሏል ዘገባው። ፕሮፌሰር ብርሃኑ ነጋ ከሰሞኑ በሕዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ባደረጉት ገለጻ የመጀመሪያ ድግሪ ያላቸው ተመራቂዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁመው ነበር። ሚኒስቴሩ ባቀደው መሰረት ከመጪው የትምህርት ዘመን ጀምሮ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቀቁ ለአንድ ዓመት የሚቆይ የማህበረሰብ አገልግሎት እንዲሰጡ ያስገድዳል። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ ክብረ በዓሉን ሊያከብር ነው። በኢትዮጵያ ቀዳሚውና አንጋፋው አዲስ አበባ ዩኒቨርሲቲ በ1943 ዓ ም ሀምሳ ተማሪዎችን ይዞ የመማር ማስተማር ሂደቱ ሀብሎ ጀምሯል። ዩኒቨርሲቲው ባለፉት ሰባት አስርተ ዓመታት ለኢትዮጵያ ከፍተኛ የትምህርት ተቋማት መመስረት ሂደት ላይ እንደ እርሾ በመሆን ያገለገለ ሲሆን፣ ይህ አስመልክቶ ተቋሙ 75ኛ ዓመት የአልማዝ ኢዮቤልዩ በዓል ማክበር የሚያስችል ዝግጅት እያካሄደ ይገኛል። የዩኒቨርሲቲው ተጠባበቂ ፕሬዚዳንት ሳሙኤል ክፍሌ የዩኒቨርሲቲው 75ኛ ዓመት የአልማዝ ኢዩቤልዩ በዓል አስመልክቶ በሰጡት መግለጫ እንዳሉት ባሉ ተቋሙ በ75 ዓመታት ውስጥ ያደረጋቸው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ አስተዋጽኦ በመዘከር እና ቀጣይ ስራዎች በመተልም ይከበራል። ዩኒቨርስቲው ያበረከተውን አስተዋጽኦ በመጽሐፍ ሰንዶ ይፋ የማድረግ የአካዳሚ ሴሚናሮች፣ የፓናል ውይይቶች፣ የበጎ ፈቃድ ሳምንት መርሃ ግብሮች መዘጋጀታቸውንም ገልጸዋል። በክብረ በዓሉ ከሚዳሰሱ እውነቶች መሃል አንዱ ኢትዮጵያ በታሪክ አጋጣሚ የባህር በር ያጣችበትን እውነትና አሁናዊ መፍትሄዎች ውጥኖች ላይ ሲሆን ከእውቅ ምሁራኖች ጋር በመሆን ሂሳዊ ሀሳቦች፣ ዳሰሳዎች እንዲሁም ሙግቶች እንደሚደረጉና እንደሚፈተሹ ተጠባባቂ ፕሬዚዳንቱ አንስተዋል። ዩኒቨርሲቲው ራስ ገዝ ከሆነ ወዲህ የልህቀት ማዕከልነቱን ለማስጠበቅ በርካታ ስራዎች መሰራታቸውን ገልጸው የህግ ማዕቀፎችን መቀየር፣ ነጻነትና ተጠያቂነት ያለው ፖሊሲ ማዘጋጀት ስራዎች መከናወናቸውን ጠቅሰዋል። በተጨማሪም የአካዳሚ ፕሮግራም ማካሄድና ፕሮግራሞችን የማጣመር ስራዎች መሰራታቸውን አንስተው በቀጣይ በምርምርና ቴክኖሎጂ ሽግግር በማድረግ ለሀገሪቱ ኢኮኖሚ አቅም በመፍጠር እንዲሁም ፈጻሚ ባለሙያዎችን በማፍራት የራሱን ሚና እንደሚወጣ ተናግረዋል። አዲስ አበባ ዩኒቨርሲቲ ለዓለም አቀፋዊ ለውጦች ምላሽ የሚሰጥና በአፍሪካ ተጽዕኖ ፈጣሪ እንዲሆን እየተሰራ መሆኑንም አስገንዝበዋል። ባሉ ያለፈውን ማክበር የተሻለ ነገር ለማየት በሚል መሪ ሀሳብ እንደሚከበርም ነው የተገለጸው። እንጀራና ዳቦ በሸቀጣ ሸቀጦች ሱቅ መሸጥ መከልከሉ ተገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣ ሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥ መከልከሉ ተዘግቧል። ባለስልጣን መስሪያ ቤቱ የተለያዩ መርዛማ ነገሮች እንደ ሳሙና፣ በረኪና፣ ፍሊት፣ የአይጥ መርዝ፣ የጽዳት ኬሚካሎችና ሌሎችም ለጤና ጠንቅ የሆኑ ሸቀጣ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦ መሸጥ ልክ እንዳልሆነ በመግለጽ ይህ ክልከላ መወሰኑ ገልጿል። ክልክላው የሕብረተሰቡ ጤና ለመጠበቅ ሲባል የተወሰነ እንደሆነም አመላክተዋል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚሁ መሸጫነት በተፈቀደ ቦታ ብቻ መሆኑን አሳውቀዋል። እንጀራና ዳቦ እንዲሸጡ ያልተፈቀደላቸው ነጋዴዎች ሲሸጡ ከተገኙ አስፈላጊው የእርምት እርምጃ እንደሚወሰድባቸውም ማስጠንቀቂያ ተላልፏል። ሕብረተሰቡ ለጤናው ሲል ጥቆማ እንዲሰጥም ጥሪ ቀርበዋል። ወደ ውጭ መረጃችን ስናልፍ የታንዛኒያዋ ፕሬዚዳንት ለሴት ልጃቸውና ምራታቸው የካቢኔ ሹመት መስጠታቸው ተሰማ። የታንዛኒያዋ ፕሬዚዳንት ሳሚያ ሱሉህ ሀሰን ለሴት ልጃቸውና ምራታቸው ቁልፍ የመንግስት የስራ ቦታዎች ላይ ሹመት ሰጥተዋል። ሳሚያ ሱሉህ ትላንት ባደረጉት የቴሌቪዥን ንግግር 27 ሚኒስትሮችንና 29 ምክትል ሚኒስትሮችን ይፋ አድርገዋል። ልጃቸው ዋኑ ሀፊድ አሚር የትምህርት ሚኒስትር ምክትል ሆነው የሚያገለግሉ ሲሆን የልጃቸው ባል መሐመድ ሚቸንገሯ ደግሞ የጤና ጥበቃ ሚኒስትር ሆነው ተሹመዋል። ከዚህ ቀደም ከነበረው ካቢኔ ሰባት ከፍተኛ ባለስልጣናት በሹመት ማሻሻያው ተነስተዋል። የ43 ዓመቷ ልጃቸው በዛንዚባር የማኩንዱቺ የምርጫ ክልል የሚወክሉ ሲሆን የ46 ዓመቱ ባለቤታቸው ደግሞ በፑኒ ክልል የሩፊ የምርጫ ክልል ህግ አውጪ ናቸው። አዲሱ ካቢኔ ዛሬ ይፋ የሚደረግ መሆኑን ተገልጠዋል። የሳሚያ ሹመቶች በአንዳንድ የአፍሪካ ሀገራት መሪዎች ዘመዶቻቸውን ወይም አጋሮቻቸውን በመንግስት የስራ ቦታዎች ላይ የማስቀመጥ አዝማሚያን ያንጸባረቃል ተብሏል። የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ አንድ መቶ የጦር ጀቶች ለመግዛት መፈራረማቸው ተገለጸ። የጦር መሳሪያ ፍለጋ ወደ ፈረንሳይ ያቀኑት ዘለንስኪ ከፕሬዚዳንቱ ኢማኑኤል ማክሮን ጋር ለቀጣይ አስር አመት የጦር መሳሪያዎች ስምምነት አድርገዋል። የዘለንስኪ ጽሕፈት ቤት እንዳስታወቀው ፈረንሳይና ዩክሬን ፓሪስ አጠገብ በሚገኘው ቪላኮብ ላይ የአየር ማዘዣ ላይ አላማ ተኮር አዋጅ የተሰኘ ስምምነት መፈራረማቸው አስታውቀዋል። እጅግ ታሪካዊ በተባለው በዚህ ስምምነት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ሁለቱ ሀገራት በጸጥታና ሰላም ጉዳዮች በሚቻላቸው ሁሉ ለመተባበር ማህበር በጋራ መቆም አለባቸው ብለዋል። ዩክሬን ለረዥም ጊዜ የሚሆኑ ወታደራዊ አቅመዋን ፍጹም አስተማማኝ በሆነ መንገድ ማጠናከር አለባት ሲሉም ማክሮን አክለዋል። ሁለቱ ሀገራት በጦር መሳሪያ ስምምነት እያደረጉ ባሉበት ሰዓት የሩሲያ ኃይሎች ወደ ምስራቅ ዩክሬን እየገሰገሱ መሆናቸው ታውቀዋል። የተወደዳችሁ የቻናላችን ተከታታዮች፣ የዕለቱ መረጃዎቻችን እነዚህ ነበሩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆነ በመጋበዝ እንሰናበታችኋለን። ሰላም።